በኢትዮጵያ ፕሪሚየር ሊግ ዛሬ ወደ ሜዳ ይመለሳል። የ2018 የሲቢኢ ኢትዮጵያ ፕሪሚየር ሊግ ከአምስተኛ ሳምንት ጨዋታዎች በኋላ በኢትዮጵያ ዋንጫ ለተወሰኑ ቀናቶች ተቋርጦ ሲቆይ ዛሬ ወደ ሜዳ የሚመለስ ይሆናል። በስድስተኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ በሁለቱም ምድብ ያሉት ክለቦች የሜዳ ልውውጥ ሲያደርጉ ከዚህ በፊት በሐዋሳ የነበሩት አስር ክለቦች ወደ አዲስ አበባ ሲዘዋወሩ አዲስ አበባ የነበሩት አስር ክለቦች ደግሞ ወደ ሐዋሳ ተጉዘው ጨዋታቸውን ይከውናሉ። በአዲስ አበባ ስታዲየም ዘጠኝ ሰዓት ላይ ሲዳማ ቡናን ከመቀለ ሰባ እንደርታ በሚያ የሚያገናኘው ጨዋታ ስድስተኛው ሳምንት ጅማራውን ሲያደርግ፣ ቀን አስር ሰዓት ላይ ደግሞ በሐዋሳ ነገሌ አርሲን ከአዳማ ከተማ ያገናኛል። የሊጉ መሪ ሲዳማ ቡና በሐዋሳ ቆይታው ጥሩ ጊዜን ያሳለፈ ሲሆን ካደረጋቸው አምስት ጨዋታዎች አራቱን አሸንፎ በአንዱ ብቻ ሲሸነፍ ከቅዱስ ጊዮርጊስ ጋር በኩል አስራ ሁለት ነጥብ በግብ ክፍያ በልጦ ሊጉን እየመራ ይገኛል። ኤሌቴዎቹ በዛሬው ጨዋታ ከተከታያቸው ቅዱስ ጊዮርጊስ ያላቸውን የነጥብ ልዩነት ለማስፋትና መሪነታቸውን ለማጠናከር እያለሙ ወደ ሜዳ ይገባሉ ተብሎ ይጠበቃል። መቀለ 70 እንደርታ ባንጻሩ በሐዋሳ ቆይታው አምስት ጨዋታ አድርጎ አንድም ጨዋታ ያላሸነፈ ሲሆን፣ ዛሬ የአመቱን የመጀመሪያ ድሉ ለማግኘት ብርቱ ፉክክር ያደርጋል ተብሎ ይጠበቃል። በሐዋሳ ዩኒቨርሲቲ ሜዳ ቀና 10 ሰዓት ላይ አዳማ ከተማን ከአዲስ አዳጊው ነገሌ አርሲ ሲያገናኝ አዳማ ከተማ ባደረጋቸው አምስት ጨዋታዎች አንድም ጨዋታ ያልተሸነፈ ሲሆን ከሁሉም ክለቦች ግብ ያልተቆጠረበት ክለብም ሆኗል ጨዋታ አዳማ ከተማ በሊጉ ያለመሸነፍ ጉዞውን ለማስቀጠልና ግቡ ላለማስደፈር ወደ ሜዳ ሲገባ ነገሌ አርሲ በአንጻሩ ወደ አሸናፊነት ለመመለስ ይህን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ወደ ሜዳ የሚገባም ይሆን።